ለምን እንደተበሳጩ ታውቃለህ? ለምን እጃቸውን እየሰበሰቡ፣ ጥርሳቸውን እየነከሱ እንደሆነ ገብቶሃል? መልሱ ቀላል ነው። ወጥመዳቸውን ሰብረህ ስላመለጥክ ነው። አዎ፣ እንደ ወፍ ከወጥመድ እንደ ዳንኤል ከአንበሶች ጉድጓድ አምልጠሃልና ሰላም የላቸውም። እስቲ ወደ ኋላ መለስ ብለህ አስብ። ይህ ሰው አዎ፣ ይህ በሕይወቱ ውስጥ የነበረው ሰው ተራ ሰው አልነበረም እንደ እባብ ልቡ የተጠማዘዘ እውነትን በውሸት የሚቀይር አንደበትና ልቡ የማይገናኝ እጅግ ተንኮለኛ ሰው ነበር። በመንፈሳዊ መነጽር ስታየው እንደ ይሁዳ እየሳመ የሚሸጠህ በወዳጅነት ስም የገባ ጠላት ነበር። ይህ ሰው ሊቆጣጠርህ ይፈልግ ነበር። ልክ እንደ አሻንጉሊት በገመድ ሊያሽከረክርህ፣ የራስህ የሆነ አስተሳሰብ እንዳይኖርህ ሊያደርገህ ሞክሯል። በእነሱ እይታ አንተ ራስህን መምራት የማትችል ክፉና ደጉን መለየት የተሳነ ህፃን ነበርክ። አስተውል፣ እነሱ እኮ ገና ከጅምሩ አእምሮህን በቁጥጥር ስር እንደዋሉት አስበው ነበር። ይሄ እኮ የዋህ ነው፣ ምንም አይገባውም፣ እንደ ፈለግኩ ብነዳው አይነቃብኝም ብለው ንቀው ነበር። የአእምሮ እስረኛቸው አድርገው ነበር። አንተ ግን በቅንነትህ በሚገባ ይትነዝም ስትል እነሱ እንደ ሞኝነት ቆጠሩት። ነገር ግን አንድ ያልተረዱት ወይም ሊረዱት ያልፈለጉት ትልቅ እውነት ነበር። አንተ እግዚአብሔር የሰጠህ ብርታት ያለህ ሰው ነህ። እነሱ እንደሚገምቱት ደቀማ አይደለህም። እንዲያውም ሃይፐር ኢንዲፔንደንት የምንለው በራስህ መቆም የምትችል የማንም ድጋፍ ሳይኖርህ ተራራን ማንቀሳቀስ የምትችል ብርቱ ሰው ነህ። እነሱ ያለኛ መኖር አይችልም የትም አይደርስም ብለው ሲያስቡ አንተ ግን በጸጥታ የራስን ዓለም ትገነባ ነበር። እስቲ እውነቱን እንነጋገር። ግንኙነታችሁ በነበረበት ጊዜ ሁሉ ሸክሙን የተሸክምከው ማን ነበር? አንተ አይደለህም። ለችግሮች መፍትሄ የምታመቀው፣ ሐሳብ የምታፈልቀው፣ ነገሮችን የምታስተካክለው አንተ ነበርክ። እነሱ ግን በአንተ ጥረት ላይ ተቀምጠው ስምህንና ጉልበትህን ይጠቀሙ ነበር። እውነታው ይሄ ነው። እነሱ ለአንተ መጠለያ መስለው ነበር እንጂ በእውነቱ ግን አንተ ነበርክ ለእነሱ ጥላ የሆንካቸው። አንተ ለጋሽ፣ እነሱ ተቀባይ፣ አንተ መሪ፣ እነሱ አደናቃፊ ነበሩ። ይህ ግንኙነት ግን ዋጋ አስከፍሎሃል። ዋጋውም ቀላል አልነበረም። እነሱ ሸክም ሆኖብህ ነበር። ወደ ታች ይጎቱህ፣ ከአላማህ ያስቀሩህ፣ መንፈሳዊ ሕይወትን ሳይቀር ያቀዘገዙት ነበር ጭንቀት ማለቂያ የሌለው ጭንቀት ውስጥ ከተውህ ነበር። አንዳንዴ እኮ በነሱ ምክንያት እድሜህ ያጠረ፣ ጤና የተቃወስ እስኪመስልህ ድረስ ተጐደተሃል። እነሱ ግን ይህ ሁሉ ሲሆን ይነካብናል ብለው በፍጹም አልሰጉም ነበር። ለምን? ምክንያቱም አንተን እንደ ሞኝ አገልጋይ ስንቆጠሩህ፣ በአንተ አይን እነሱ እንከን የሌለባችሁ ቅዱሳን መላእክት መስለው እንደታዩህ ያምኑ ነበር። ሁሌም በተከሻህ ላይ ሰቅለህ እያከበርክና እየሰገድክላቸው እንደምትኖር ገምተው ነበር። ነገር ግን እግዚአብሔር የተመሰገነ ይሁን አይኖች እንዲከፈቱ አደረገ። እነሱ የናቁት ያ የአንተ ውስጣዊ አእምሮ፣ ኢንቱዊሽን፣ ያ የመንፈስ ቅዱስ ማስጠንቀቂያ በውስጥህ ይጮህ ጀመር። መመርመር ጀመርክ። የለበሱትን የበግ ቆዳ ገለጥክና በውስጡ ያለውን ተኩላ ተመለከትክ። እነሱ የአንተን የማስተዋል ጥግ የአንተን የመረዳት አቅም እጅግ አሳንሰውት ነበር። ነገር ግን አንተ አወክባቸው። ድንበርህን እንዴት ሲጥሱ እንደነበር፣ ክብርህን እንዴት ሲነኩ እንደነበር ተረዳህ። ያስታስቡሃል ድንበርህን ሲጋፉ ዝም ስትል ልክ እንደ መብት ቆጠሩት። ስትቃወም ደግሞ ለይስሙላ ለአንድ ቀን ወይም ለሁለት ቀን ጠባያቸውን ያስተካከሉና ልክ አንተ ዘና ስትል ወደ ድሮ ክፋታቸው ይመለሱ ነበር። ይህ አካሄድ አሰለቸህ። ነፍስህ በቃኝ አለች። ጤናህ ሲታወክ፣ ሰላምህ ሲጠፋ፣ ከፈጣሪህ ጋር ያለህ ግንኙነት ሲያል አንድ ቀን ወሳኝ እርምጃ ወሰድክ። ከዚህ በኋላ አልሸከምም አልህ። መጽሐፍ እንደሚል ከክፉ ራቁ እንዳለው ራስህን ከዚህ መርዛማ ሰው አራቀህ፣ ወደ ኋላም ሳትመለከት በእምነት እርምጃ ወሰድክ። አሁን አሁን እነሱ ለምን እንደሚበሳችሁ ገባህ። በኪሳቸው የከተቱህ የፈለጉትን ሊያደርጉብህ የሚችሉ ንብረታቸው አድርገው አሰበው ነበር። ሕይወትህን በሙሉ ሊቆጣጠሩ ሊያሽከርክሩ ፈለገው ነበር። እስቲ አስቡ። ለትንሽ ነገር ሳይቀር የእነሱን ፍቃድ እንድትጠይቅ፣ ለቀላል ውሳኔ እንኳን የእነሱን ማረጋገጫ እንድትፈልግ፣ ያለ እነሱ ምክር ንም እንዳትተነፈስ ሊያደርጉህ ተመኝቶ ነበር። አንተን ባዶ አድርገው ራሳቸውን አምላክ አድርገው ሊሾሙብህ ነበር። ነገር ግን ዛሬ ዛሬ ሰንሰለቱ ተበጠሰ፣ ወጥመዱ ተሰበረ፣ አንተም እንደ ወፍ አመለጥክ። ዛሬ ያለ እነሱ እርዳታ፣ ያለ እነሱ ቁጥጥር፣ እንዲያውም ከበፊቱ በበለጠ ሁኔታ እያበብክ ነው። ሕይወትህ እየተስተካከለ ፊትህ እያበራ ነው። መንፈስህ አረፈ። እነሱ አሁን ብቻቸውን ሆነው አየር እየደበደቡ ነው። አንተ ግን ወደ ብሩህ ተስፋ እየተራመድክ ነው። ወደ ኋላ አትመለከትም። የሎት ሚስት አይደለህም እና ወደ ኋላ አትይ። ከዚህ ሰው ጋር ዳግም ግንኙነት ኖ ኮንታክት ማድረግህ ለነፍስህ መድኃኒት ነው። ትልቅ እና የተሻለ ነገር ከፊህ ይጠብቅሃል። እግዚአብሔር ያዘጋጀልህ የክብር ሕይወት ገና አልተጀመረም። በርታ፣ ጠንክር፣ ወደፊት ፊት ተራመድ። በሌላ አነካኪ መልእክት እስክንገናኝ ድረስ ሰላም ሁኑ። መልካም ጊዜ።